ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገ የሚልና በምድርም ላይ በሰማይ በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በማ በክራይስት ላይ ያለን እምነት ለምን ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለን ተናሰውን ሙሉ እያደረገ ነው የሚሄደው። ፓስተር ያቆበ እዚሁ አሁን አንተ ካልከው እዛው ምዕራፍ ላይ ስንቀጥለው እግዚአብሔር እንዳላቸው ቁጥር 36-38 ያለው ደግሞ ምድሪቱን ሊሰልሉ ሙሴ ልኳቸው የተመለሱ ሰዎች ክፉ ወሬ ስለ ምድሪቱ እያወሩ በእርሱ ላይ ማህበሩ ሁሉ እንዲያጉረመርሙ ያደረጉ ክፉ ወሬ ያወሩ እነዚህ ሰዎች በእግዚአብሔር ፊት በመቅሰፍት ሞቱ። ነገር ግን ምድሪቱን ሊሰልሉ ከሄዱ ሰዎች የነዌ ልጅ እያሱና የወፍኔ ልጅ ካሌብ በህይወት ተቀመጡ ይላል። እግዚአብሔርም ደግሞ እንዲሁ እንዳለው ሆነባቸው ማለት ነው እና አንዳንድ የእነዚህ ሰዎች ኮንሲኮንሱ ቀላል አልነበረ። እንደተናገራችሁት እንዲሁ አደርግባቸዋለሁ የሚለው በንግግር ኃይል የሚመጣው ሲናገሩ ቀሎት ነው። ሰው የሚናገረው ግን ከአፋችን ኮንሲኮንሱ ግን በጣም ኃይለኛ ነው። በጣም ከባድ ጥፋት ነው እና እኔም አንዳንድ ነገር ባነሳ እግዚአብሔር አሁን ለምሳሌ ኢየሱስ ካስተማራቸው ትምህርቶች በዘር ምሳሌ አስተምሯል እቺ በጣም መልካም ነው ብዬ አስባለሁ የዘሩ ምሳሌ አንዱ አለ ጌታ በመንገድ ዳር ወደቀ አንደኛው በጭንጫ አንደኛው በእሾክ መካከል አንደኛው ደግሞ በመልካም መሬት ላይ ወደቀ ይህ በመንገድ ዳር የተዘራው አለ ቃሉን ሰምቶ መጀመሪያ ደስ ይለዋል በኋላ ምን እንደሆነ እንኳን ይረሳዋል ለምን ወፉ መጥቶ ቃሉን ይለቅመዋል አለ የፎ የወፉን ሲፈታው ደግሞ ዳቢሎስ ነው አለ። መቶም ይላል የሚገርመኝ ከልባቸው ይወስደዋል። እና ከዘሩ ምሳሌ ውስጥ የሚገርመው ደግሞ በጭንጫ ላይ ደግሞ ይወደቀዋለ እሱ ደግሞ መከራ በቃሉ ምክንያት መከራ በሆነ ጊዜ ስር ስለሌላቸው እነሱ ደግሞ ይደርቃሉ አለ። በሾክ መካከል ደግሞ አለ የዚህ ዓለም ሀሳብ የባለጠግነት ምኞት ይመጣና ቃሉን ያንቃል፣ የማፈራም ያደርገዋል ይላል። በመልካም መሬት ላይ ግን የወደቀው አንዱ ሰላሳ ስልሳ መቶ ያፈራል አለ። ይሄ በሾክ መካከል የተዘራው የሚገርመኝ ነገር መቶ ያ የባለጸግነት ምኞትና ይሄኛው ሀሳቡ መቶ ምንድን ነው የሚያደርገው? ቃሉን ነው የሚያንቀው ቃሉ እንዳያፈራ ይላል ለካ ቃሉ ፍሬ ሊያፈራ ነበር የእነሱን ሕይወት ሊቀይር ነበር ነገራቸውን ሊቀይር ነበር ግን እንዳያፈራ መቶ። ያን ቃል ይላል እና አንዳንድ ልባችን ላይ የሚገቡ ነገር በምን መሬት እንደሆነ ማወቅ አለብን። እኛ መልካም መሬት ነው መቶ ፍር ልናፈራ አደለ ነው ጌታ እኛን የጠራ። ነገር ግን የምናስቀምጠው ግን ዝም ብሎም በድንጋያማ ከሆነ በጭንጫም ይሁን በእሾክ መካከል ከሆነ ግን የሚሰራውን የእግዚአብሔር ቃል እንዳይሰራ ያደርገዋል። ማለት የእስራኤል ልጆች ትልቁ እንቅፋት የሆነባቸው የሚሰራው ቃል እንዳይሰራ ነው የሆነባቸው አፖስትላንታ ያነሳው የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋደ አልጠቀ። ግን የሚጠቅም ነው። ለካ ቢቀበሉትና በእምነት ከነሱ ጋር ቢያዋህዱት ለካ ለእነሱም ይጠቅማል፣ ለትውልድ ሁሉ በረከት ነው። ግን እነሱ እንዳይሰራ ያደረጉት በእነሱ ምክንያት ነው። የእግዚአብሔር ቃልን ስለወጋቸው አላለም ኢየሱስ ትሽራላቸው አለ እኮ ነን ኤፌክት፣ ትልቅ ኢፌክት ሊያመጣ የሚችልን ነገር ግን ምንም እንዳይሰራ ታደርጉታላችሁ ይላል። ለነዛ ሰዎች የኢያሱና ካሌብን ባነሳ አንድ ቃል ውጤት የመጣው ከፓስተር ያቆቤ ካለው ጋር እያይዤ ለማንሳት ነው የፈለግኩት። ምዕራፍ 14 እያሱ 14 ከቁጥር 6 ጀምሮ እንደዚህ ይላል። የይሁዳ ልጆች በጌልጌላ ወደ እያሱ ቀረቡ። የቄኒዛዊም የዮፍኔ ልጅ ካሌብ አለው፣ ለአምላክ ሰው ለሙሴ ስለእኔና ስለአንተ እግዚአብሔር በቃዲስ በርኔ የተናገረው ነገር ታውቃለህ። እግዚአብሔር ባሪያ ሙሴ ምድር እንሰልል ዘንድ ከቃዲስ በርኔ በላከኝ ጊዜ እኔ የ40 ዓመት ሰው ነበርኩ እኔም በልቤ የነበረውን ቃል መለስኩለት። ከኔ ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጡ ይላል እና፣ በጣም ሁሌ የሚገርመኝ አንድ አይነት አይተው የተለያየ ሪፖርት ማቅረባቸው ግን ይገርማል። አይተዋል፣ ረጃጅም ሰዎች አይተዋል፣ በጣም ከነሱ የሚበረቱን ያዩት። ካሌብና እያሱ ግን እይታቸውን የቀየረው በልባቸው የነበረው ቃል ነው። እኔ በልቤ የነበረውን ቃል ያየሁትን፣ ሳይሆን ልቤ ውስጥ ያለውን ማለት ነው ሁሌ ትሞላ ትሞላ ሙሴ የህጉ መጽሐፍ ያነብላቸዋል፣ ይሰማሉ የቃሉን ኃይል ማርና ወተት የምታፈሰው ምድር አገባቸዋለሁ የሚለውን የተስፋ ቃሎች ለአብርሃም የተገባውን ሁሉ ኪዳን ሁሌ ይነግራቸዋል። ያ ገብቶ ገብቶ ገብቶ በኢያሱና በካሌብ ውስጥ ህይወት ዘርቷል። ከዛ በኋላ እዚህ ጋር ሲያዩ እንዴት ብለው ይመኑት? በውስጣቸው ያለው በለጠባቸው። ከዛ መጥተው ለሙሴ ሲነግሩት እንደ እንጀራ ይሆኑልናል አሉ። አውቶማቲካሊ የወጣው ካፋቸው የወጣው ቃል እንችላለን እናሸንፋለን። እንችላለን ያሉት በውስጣቸው ቃል ስለሞላ ነው። በውስጣቸው ያ ቃል ግን ባይሞላ ኖሮ ያዩትን መጥተው ሊያወሩ ይችሉ ነበር። እና በውስጣችን የሚገባው ቃል እይታችንን ይቀይራል፣ ንግግራችን ይቀይራል፣ ላይፋችን ይቀይራል፣ ኮንስኬንሱም ደግሞ ያማረ ይሆናል። ማለት የምንናገረው ባሬ ካሌብ እሱ ነው የሚገባባት አለ እሱ ይላል እንደው የሚገርመኝ ቃል ወደ ገባበት ምድር አገባዋለሁ እንዴት ነበር ልዩ መንፈስ ስላለ ለምንድን ነው ወደ ገባበት ምድር ያለው ኦልሬዲ እግሩ ብቻ አይደለም የሚገባው ልቡ ገብቷል ልቡ ገብቷል ሁሌ እንደውም በልባችን ያልገባንበት ውስጥ ያልገባንበትን ነገር ለእግራችን ይከብደናል ካሌብ የቀለለው ለመግባት፣ እግዚአብሔርም ያንን ነገር የሰጠው ዋና ምክንያት በልቡ ስለሞላ ነውና፣ በንግግር ነው የገባው ቀድሞ ቀድሞ ነው። በንግግር ነው የገባ ወተትና ማር የምታፈሰው ምድር ያገባ እግዚአብሔር ከወደደ ነው ብሎ ተናገረ። ገባ፣ የገባበት በአካል ገባ። ይሄ ነው አፖስተል፣ ይሄ ነው በአፍ ግን ከወጣ

ግን ኔጌቲቭ ጋር ልናገራ ምክንያቱ የእግዚአብሔር ቃል ነፍሳችንንም ስለሚያድናል፣ በልባችን የሞላው ቃል ነፍሳችንንም ትራንስፎርም ስለሚያደርገው ሮሜ ምዕራፍ 12 ላይ በአእምሯችሁ መታደስ ተለውጡ ወይም ደግሞ ትራንስፎርም ነው የሚለው አይደለ። እና ትራንስፎርም ከሆነ ይሄ ነፍሳችን ትራንስፎርም ከሆነ አንዘላብድም፣ ከንቱ ቃል አንናገር፣ የእግዚአብሔርን ቃል እናገራለን። ከንቱ ቃል ከተናገርን ግን ኮንሲኮንሱ መጥፎ ነው። በሰይፍ እንደመውጋት ነው። በስለት እንደመውጋት ነው። ሕዝብን መበጥበጥ ነው፣ ማጥፋት ማፍረስ ነው። ብዙ ነገር አንስተናል። እዚህ መገላትያ ምዕራፍ ስድስት ላይም አትሳቱ ይላል እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። ስጋዊ ምኞቱን ለማርካት የሚዘራ ከስጋ ጥፋትን ያጭዳል ይላል። የቀድሞ ትርጉም ምንድን ነው? መበስበስ ያጭዳል። መንፈስን ለማስደሰት የሚዘራ ግን ይላል መልካም ቀደም ይዘራ ቃል ውስጥ ስለ መንፈስን ለማስደሰት የሚናገር ማለት ነው። እንግዲህ አሁን እዚህ ጋር ኮንቴክስቹዋሊ ስንመለከተው ስለ ተግባር ነው የሚያወራው። ግን ቃል ዘር ስለሆነ የምንናገረው ቃል ዘር፣ ስለ ዘር ቅድምም ስትናገር ስለነበረ ንግግራችን በከንቶ ደኛ አይመለስም። ዘር ነው ይዘራል ስለዚህ ያ እኛንን የምናጭደውና ና ምን ይላል እዚህ ጋር ታዲያ መንፈስን ለማስደስት የሚዘራግ ከመንፈስ የዘላለምን ሕይወት ያጭዳል። በጎ ነገር ከማድረግ አንታክት ብሎ ይናገራል። ስለዚህ የምንናገረውን ነው ምንኖረው። ማንናገረውን አንኖረውም፣ ምንናገረው እንኖራለን። እስቲ ወደ ሌላው ሀሳብ እንግባና የመጨረሻውን ክፍል ዛሬ እንመለከታለን። እምነት እና አንደበት ምን ያያይዛቸዋል? የሚለውን እስቲ ስለ እምነት ትንሽ ብናወራ ጥሩ ነው። ሁላችን የምናውቀው ቃል ምዕራፍ አራት ሁለተኛ ቆሮንቶስ ምዕራፍ አራት ባለፈው ያዕቆብ እንደተናገረ አስራ ሶስት ላይ አመንኩ፣ ስለዚህም ተናገርኩ። ስለዚህ አንዱ የእምነት መንፈስ ስላለን ይላል እኛ ምናምናለን፣ ስለዚህም እንናገራለን። እንደ ካልቸር የእምነት መንፈስ ብሎ ይናገራልና እስቲ ያዕቆብ ንግግርና እምነት የሚገናኙበት ነገር ብናነሳ ሁለቱ የተያያዙ ነገሮች ናቸው ሰዎች በአንደበታቸው የሚናገሩት በልባቸው ያመኑትን ቃል ነው ፓስተር ቴሪን ባለፉ ሲያነሳ ነበር ና እንዲሁ በቃ ሞቲቬት ሆነው ሰዎች መልካምን ነገር ይናገሩና ሳይጸኑበት ሲቀሩ እናያለን የማይጸኑት ለምንድን ነው ነገሩ በልባቸው ስላልተቀመጠ ወይም በልባቸው ያንን ነገር በትክክል ስላላመኑት ነው። ለምሳሌ መጽናት የእውነተኛ እምነት መገለጫ ነው። መጽሐፍ ቅዱስ ዕብራውያን ላይ ሲናገር ምን ይላል? ዕብራውያን አራት እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ ይላል እና ንግግራችንን የሚል ትርጉም አለው። ዘ ሃይ ፕሪስት ኦፍ አወር ኮንፌሽንስ ይላል። ስለዚህ አጥብቀው የሚይዙት ሰዎች የሚናገሩትን ነገር በዛ ነገር ልባቸው አሁን ቅድም ስትናገር ነበር ፓስተር ቴዴ አርባ አመት በእንደዛ አይነት መንገድ እየተጓዙ እንደገና ከግብጽ የወጣው ህዝብ በምድረ በዳ ፌል ሲያደርግ እያዩ ያንን ቃል በልቤ ይዤ ነበር ይላል። ተናገርኩ ያለው በልቤ ያለውን ቃል ነው ያለው። ያ በልቡ ላይ ያለው ቃል ደግሞ ከእግዚአብሔር የተነገራቸውና ከእግዚአብሔር የሰሙት ነገር ነው። ስለዚህ እምነትና ንግግር ሁለቱ አብረው የተያያዙ ነገር ናቸው። ቁርኝት አላቸው። ለምሳሌ እስካልተናገርን አይሆንልንም። ማርቆስ 11 የሚናገረው ይህን ነው። ማንም ያለው ነገር እንዲደረግለት ቢያምን ይላል። ስለዚህ አማኞች አሁን አሉ አንዳንድ ነገሮች፣ ቃል ላውጣብህ፣ እኔ ልበልብህ፣ እኔ ስልብሽ እንዲህ ብዬብሽ ሆነ እንደዚህ፣ ከዚህ ነገር ወጥተው የእግዚአብሔር ቃል ወደሚናገረው መሪ መምጣት አለባቸው መጽሐፍ ሰው የተናገረለት ይሆንለታል ሳይሆን ራሱ የተናገረው ይሆንለታል ነው የሚለው አሁን አዲስ ኪዳን ቆሮንቶስ ሶስት ላይ ስናይ በብሉይ ኪዳን ሙሴ ብቻ ነበር ያንን ብርሃን ሪፍሌክት ያደርገ የነበረው ሙሴ ብቻ ነበር ወደ ቅዱስተ ቅዱሳ የሚገባ የነበረው ሙሴ ብቻ ነበር ብዙ ነገር ያደርገ የነበረው ወደ አዲሱ ኪዳን ስንመጣ ግን እኛ ሁላችን ይላል፣ ሁላችንን ወደዚህ ነገር ውስጥ ያስገባል። ስለዚህ ሁሉ ሰው ወደዚህ ፕሪንስፕል መምጣት አለበት፤ የእግዚአብሔርን ቃል መስማት፣ የእግዚአብሔርን ቃል ማሰላሰል፣ የእግዚአብሔርን ቃል ማመን መቀበል፣ የእግዚአብሔርን ቃል መናገር። ከዛ በኋላ አምኖ የኔ ፍላጎት እኮ እንትና ውስጥ አይደለም ያለው። እንትና ለምን ለእኔ ይናገርልኛል? ለመዳን እኔ ነኝ ቆሜ በልቤ አምኜ በአፌ ባፌ መስክሬ ሄዳንኩት ከዛ በኋላ ያለውም ህይወቴ በኔ እምነትና በኔ ንግግር ላይ የተመሰረተ ነው እንጂ ሰንበዲ ለእኔ ስለሚናገረው ነገር እርሱ ሪስክ አይወስድም። በእኔ እምነት ውስጥም የመሆነ እግዚአብሔር እኔ አምኜ እንድናገር ነው የሚፈልገው። አሁን ሁላችንን ወክሎ ቅድስተ ቅዱሳን ገብቶ የሚወጣ ሰው የለም። ስለ ሁላችን ገብቶ የሆነ ነገር ይዞ የሚያመጣልንም ሰው የለም። አሁን ሁላችን ወደ አብ ቀርበናል። መጽሐፍ ቅረቡ ይላል። ጸልዩ የሚለውን ቃል አይሁድ መጸለይን ወደ እግዚአብሔር መቅረብ ብለው ስለሚተረጉሙት፣ ስለዚህ ሁሉ ሰው አምኖ መናገር አለበት። ሌላው እምነት የሚገለጠውና ሙሉ የሚሆነው በንግግር ነው። ሰው እስካልተናገረ ድረስ እምነቱን መግለጥ አይችልም። ሌላው በንግግር የማይገለጥን እምነት እምነት ብለን ልንጠራው አንችልም። አንዳንድ ሰው ዝም ብለህ ስለለፈለፍክ አይደለም ስለለፈለፍክ ነው። እኔ አንዳንድ ሰውም ይናገራል፣ በውጤት አምናለሁ በመናገር አለ። ያልተናገርነው ነገር ወደ ውጤት አይመጣም። ጽድቅ የሚባል ውጤት ወደ ሕይወታችን የመጣው ስለተናገርን። ስለዚህ የተናገርነውን ነገር ነው እግዚአብሔር የሚያደርገው። ዝም ያለ ሰው ሬዳርድ ቦንኬ ምን ይላል? ዝም ያሉ ሰዎች ዝም ያለ ሕይወት ነው ያላቸው ይላል ስለዚህ የሚናገር ህይወት እንዲኖር አንደበትን መክፈትና መናገር አለብህ ይላል። ስለዚህ የእምነትን ያክል እንዲያውም ብራያን ማርቆስ 11 ላይ ንግግር የሚለው በተደጋጋሚ ነው የተጠቀሰ። ሰው ያመነውን ነገር መናገር መናገር መናገር አለበ ያለው እንዲደረግለት ቢያምን ይህንን ተራራ በልቡ ሳይጠራጠር ይላል ተነቅረህ ወደ ባል ተወርወር ቢል ይላል ያለው የተናገረው ቢል እያለ ይናገራል። ስለዚህ ንግግር በጣም አስፈላጊ ነው። እንደ መጨረሻ ባነሳ አብርሃም አሁን እኮ ማየት ያስፈልጋል። የእምነት አባት ብሎ አስቀምጦታል። ስለዚህ የእምነት አባት የሆነው አብርሃም እንዴት ነው ፍሩትፉል የሆነው ካለን አንዱ በመናገር ህግ ነው። የሌለውን እንዳለ አድርጎ በሚጠራ ይላል። ፓስተር ቴዲ ባለፈው ስትናገር ስሙን የቀየረው ሶራን ሳራ አለ አብርሃም የሚለውን አብርሃም አለ የብዙ ትውልድ አባት። ስለዚህ ሁልጊዜ ስሙን እንኳን በተናገረ ጊዜ እምነቱን እያስተዋወቀ ነው። እምነቱን እያወጀ ነው። ስለዚህ ሙት ከመሰለው ከአንዱ ተወለዱ ተባለ እንደ ሰማይ ከዋክብት ሊቆጠር የማይችሉ እንደ ምድር አሸዋ በምን መጣ በመናገር ዛሬ ንግግርን የሚቃሙ በጣም ብዙ ሰዎች አሉ አስተዋይ የሚሆን ዝም ይላል ከምዕራፉ ከአውዱ አኳያ ማጥናት ያስፈልጋል አስተዋይ ዝም ካለ ሰው ሁሉ ነገሩ ነው ዝም የሚለው ስለዚህ የንግግር አስፈላጊነት በቤተክርስቲያን በትምህርት መስጠት አለበት አማኞች በራሳቸው የንግግርን አስፈላጊነት ማወቅና መረዳት አለባቸው። የፈለገ ነገር ቢሆን ያመኑትን እስካልተናገሩ በህይወታቸው የሚሆን ምንም ነገር የለም። ንግግር ላይ ሰዎች ተቃውሞ ያነሳሉ። ቢቻል ሰዎች እንዴት ነው እምነታቸውን መናገር ያለባቸው ብሎ ሰዎች ወደ ማስተማር ነው መምጣት ያለባቸው። ስለዚህ በጣም ኢምፖርታንት ነው፣ አስፈላጊ ነው ለማለት ነው። በጣም ፓወርፉል ነው። ሮሜ ምዕራፍ 10 ቁጥር 17፣ እንግዲህ እንግዲህ ያስ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ዳሩ ግን ባይሰሙ ነው ወይ እላለሁ? በእውነት ድምጻቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ደረጃ ወጣ። ነገር ግን እስራኤል ባያውቁ ነው ወይ እላለሁ? ሙሴ አስቀድሞ እኔ ሕዝብ በማይሆነው አስቀናቸዋለሁ በማያስተውል ሕዝብ አስቆጣቸዋል ብሎ ተናግሯል። ኢሳይያስም ደፍሮ ላልፈለጉኝ ተገለጥ ላልጠየቁኝ ተገለጥ አለ። ስለ እስራኤል ግን ቀኑ ሁሉ ወደ ወደ ማይታዘዱ ወደ ማይቀ ወደሚቃወም ህዝብ እጆቼን ዘረጋለሁ ይላል ብሎ በተለይ እዛ ሰምተው ባለማመን ምክንያት ስለገጠማቸው ነገር ያስቀምጣል። እና ከላይ ቁጥር 15 ላይ ደግሞ ምን ይላል? መልካሙን የሚሰራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎን ጻፈ። ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም ብሎ ነው የሚቀጥለው። ስለ እግዚአብሔር ቃል አወራን። አንደበት የሚገራው በእግዚአብሔር ቃል ቃል የእግዚአብሔር ቃል ደግሞ ስፍራውን ሲያገኝ ምን ይመጣል እምነት የሚባል ይመጣል ንግግራችን ከተገራ አንደበታችን የምናወጣው ቃል የእምነት ቃል ነው አመንኩ ስለዚህም ተናገርኩ ምን አመንኩ የእግዚአብሔር ቃል አመንኩ ማለት አየርን አይደለም አምናለሁ ብለን አየራና ምን አመንኩ ባለፈው ያዕቆብ ሲናገር ነበር፣ እሱ ራሱ አለቅህም ከቶ አልተውም የሚለው ቃል ከውስጡ ነው ካወጣው፣ ውስጡ ስለተሞላ እሱ ራሱ አለቅም ከቶ አልተሆንም ብሏልና፣ አይ እንድትናገር የሚያደርግ የተሞላው ቃል ብሏልና። ስለዚህ በድፍረት ጌታ ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል እንላለን። እና እምነትና ንግግር መያያዙን ነው አሁን ያዕቆብ በጣም ያሳየንና፣ እስቲ ፓስተር ጨምርበት። ልክ ነው። የእምነት ንግግር ከስሙ ፌስ ኮንፌሽን ነው የምንለው። እንትን አይደለም የምትናገረው ንግግር መነሻ አለው። አሁን ሁልጊዜ ማሰብ ማወቅ አለብን፣ አይደለ አፖስትል። ምንድን ነው የምንናገረው? የምናውቀውን ነው። እዚህ ጋር የተጻፈልንን ነገር ነው። መነሻ የሌለው ንግግሮች ሁሉ ባዶ ናቸው፣ አይደለ። የእግዚአብሔር ቃላት ደግሞ ባዶዎች አይደሉም ይላል። ያዘለው ነገር አለ አዝሏል የእግዚአብሔር ቃል የእግዚአብሔር ኃይል ተሸካሚ እኮ ነው አደለ የእግዚአብሔር ቃል እኮ የስልጣን ቃል ይለዋል የኃይል ቃል ይለዋል የመንፈስ ሰይፍ ይለዋል እና የእግዚአብሔር ቃል የኃይል ተሸካሚ ነው የእግዚአብሔር ቃል ኃይል ተሸካሚ ከሆነ ኃይል የተሸከመው ደግሞ ምንድን ነው እዚህ ጋ የተጻፉልን አሁን እኛ በኃይል እንድንናገር ወይም ደግሞ ጌታ ይረዳኛልና አልፈራም ብለን ይሄ ቦልድ የምናውጃቸው ነገሮች ሁሉ የመጡት ከቃሉ ምክንያቱም ጉልበት የሚሰጠን ከኋላ እሱ ነው። አንድ የእግዚአብሔር ሰው ይላል የንግግር ይላል ልክ ለሞተር ግፊት እንደሚሰጠው ኃይል ነው ይላል። ለምትሰራው ስራዎች ሁሉ ኃይል ሰጪው የንግግር ኃይል ነው እና በቃ ጉልበት ይሰጠሃል። ከዛ በኋላ ውጤቱም እጅግ ምንድን ነው የሚሆነው? ኃይለኛ ያማረ ይሆናል ማለት ነው። አንዳንዴ ምን አስባለው፣ አፖስተል ሰዎች እንዲህ ሲሉ እንሰማለን ዝም ብሎ ስለተናገረ ፓስተር ያቆሚ ሲያነሳው ነበር፣ እንዲህ እንዲህ ሚሉ አሉ ምናምን ይባላል። በቃ ይሄ ነገር ምን አለ መሰለህ፣ ሰዎችን ሳታስበው እኮ የእግዚአብሔርን ቃል ትክድ አለ። አንዳንዴ አስተማሪዎች ሆናለው ይባልና እንዲህ ለምንድነው የእምነት ንግግር የሚናገሩት? ዝም ብሎ ስላለ አይደለም ይባል። ከቃል ጋር ስትጋጭ ራስን ታገኘዋል። መጀመሪያ አንተ የምትለው የእግዚአብሔርን ቃል ይሁን እንጂ የቆምከው በትክክል ነው። እንደውም ጸጥ ማለት ነው ችግር ችግር አለመናገር ነው መናገር ሰው ያመነውን የእግዚአብሔርን ቃል በውስጥ የገባውን መናገር አለበት። በመናገር ውስጥ ላይፍ አለ። ባለፈው ሳነሳው ነበር ጳውሎስን በዚች ከተማ ብዙ ሰዎች አሉኝና ተናገር ዝም ማትበልያል የማዳንን ኃይል ተሸክመ ዝም ማለት ራሱ ሌላ ጉዳይ ነው። ስለዚህ መናገር መቻል አለበት እና ምን ማንሳት ፈልጌ ነው፣ ሰዎችን ዲስከሬጅ የሚያደርጉ ንግግሮች አሉ ሰዎች እንዳያምኑ፣ ሰዎች እንዳይናገሩ። መጽሐፍ ቅዱስ እኮ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ነው እና መዳናችንን ፖሰስ ያደረግ ነው እኮ በንግግራችን ነው። ይሄ ንግግራችን ደግሞ ለመዳን ብቻ ሳይሆን ለሕይወትም ይሰራል። ጻድቅ የሚኖረው በእምነት ስለሆነ ማለት ነው የእምነትን ነገር የሚያነሳሳው እምነትን ለምሳሌ ውስጡ ውስጡን አይደለም አንዳንድ ሰው በልቡ በቃ እኔ ያምኛለሁ እኮ ጌታን ይላሉ። ግን ያቺ ሴት ጥሩ ምሳሌያችን ናት። ምን ትል ነበር? የልብሱን ጫፍ የነካው እንደሆነ እኮ እድል አለው ትል ነበር ይላል ብላለች። አሁን ምንድን ነው ያንን የምትናገረው? ዝም ብላ አደለም እኮ ውስጥ ውስጡን ብታምን እኮ ያልፋታል። ግን የተናገረችው ነው ድራይቭ ያረጋት። የምትናገረው ነገር ወደፊት መርቷት ነበር እና ሰዎች ያን ነገር ኮንቲኒስሊ ማድረግ እንዳለባቸው ማወቅ አለባቸው። ምክንያቱም ሰው ያንን ያመንነውን ነገር መናገር እንደው የምትናገረው እንኳን ብታጠ ለምኑም ለምኑ ሄደ ማውራት መቻል አለብን። ካፍ ሲወጣ ነው የሚሰራው፣ ካፍ ሲወጣ ነው የሚፈራው። እና ብዙ ጊዜ ዲስከሬጅ የሚያደርጉ ሰዎች ሰማለው እና እንደዚህ በቃ አትናገሩ እንዲህ ስላሉ አይደለም ምናምን ይባላል። ሰው ማስተካከል አንድ ነገር ነው። አፖስትል ማስተካከል ለምሳሌ፣ አንድ ሰው የሰው መኪና የኔ ነው የሰው ምናምን እንዲ ቢል ኖ ይሄኛው ትለዋለህ አይደለ? ይሄ እንደዚህ አይደለም። ትክክለኛው የእግዚአብሔር ቃል ርስት ሰጥቶሃል። ከርስትህ ላይ ነው የምትናገረው። እግዚአብሔር ኃይለኞች እኮ ነው ይናጠቋታል የሚለው እና ርስት እኮ ደግሞ ለፈዛዞች አይደለም። ጸጥ ብለህ እራሱ በሆነው ቀን ይሁን አይባልም። ያመንከውን ነገር መናገር መቻል አለብህ። ይህንን መስመር ታስይዛለህ። ከሰው ቤትና ከሰው ርስት ላይ ከሰው መኪና ላይ አይደለም። የሰው መኪና፣ የሰው ምናምን ካልክ እኮ የሰው ሚስትም ክሌም ታረጋለህ ማለት ነው። ያ አይደለም ግን፣ የእግዚአብሔርን ቃል አምነህ ክሌም ብታረግ ቃሉ ለሕይወቴ እንዲህ ተብሏልና እግዚአብሔር ይህን ብሎኛል፣ በመገረፉ ቁስል ተፈውሰሃል ብሎኛል ብለህ በመገረፉ ቁስል ተፈውሻለሁ ስትል ሰዎች ሊያሸማቅቁ አይገባም። ምክንያቱም የእግዚአብሔርን ቃል ደግመን ነው ምንና፣ ኮንፌሽን አደለ ይናገር ተብሏል። ከእንደገና ደግሞ ይሄ የግሪኩም ቃል ኮንፌሽን የሚለው አ ሆሞሎጊዮ ማለት ስፒክ ዘ ሴም ቲንግ ነው። እግዚአብሔር የተናገረውን መናገር አሁን ዳዊት በመዝሙር 1914 ላይ አቤቱ ረዴቴ መድኃኒቴ የአፌ ቃልና የልቤ ሀሳብ በፊት ያማረ ይሁን ይላል። እኛ መጨነቅ ያለብን በእግዚአብሔር ፊት ነው። የልባችንም ሀሳብ የአፋችንም ንግግር በእግዚአብሔር ፊት ይሰማል እና ሰዎች በሚሉን ሰዎች እንዳይሸማቀቁ የሚለውንም ማንሳት ፈልጌ ነው እና አንዳንድ እንዲህ አይነት ትምህርቶች የኮንፌሽን ስታስተምር አይ ኮንፌሽንስ ብሎ ምናም በለፈለፈ አይደለም ይባላል። ፓስተር ያቆቤ እንዳለው እንለፈልፋለን። እንደውም ለአፍህ እረፍት አትስጠው እረፍት አትስጠው። ምክንያቱም አፍህ የእግዚአብሔርን ቃል ከአፍ አይለይ እኮ ነው የሚለው የዚህ ህግ መጽሐፍ። ከአፍ አይለይ ካለ ሁሌ ለአፍህ ረፍት ማትሰጠው ከሆነ እንደውም ለህይወትህ ሙላት ነው፣ ለህይወትህ ግብአት ነው። ሁሌ የሚያደርገው ማለት ነው። አፖስትል ይሄን ማንሳት ነው፣ በጣም ፓወርፉል ነው እና ይሄ እንናገራለን ዝምም አንለም፣ ግን ሁሉን አሳስገሰሱን አናወራም። ይህው ስታንዳርድ አበጅተናል። የእግዚአብሔር ቃል የሚናገር እንደ እግዚአብሔር ቃል ይናገር። የተሞላውን የእግዚአብሔርን ቃል ዝም አንልም። አንድ ሀሳብ ብናነሳና በዚህ ብንጠቀል ደስ ይለኛል። እንግዲህ የአንደበት ኃይል እያለን ነው እና አንዳንድ ጊዜ አንደበትና ንግግራችንና ስልጣን ቁርኝት አለ ወይ? ስለ ስልጣን ብትንሽ ብናወራ ጌታችን ኢየሱስ ክርስቶስ በተለይ አማኞችን በተመለከተ ስልጣንን አማኝ ስልጣን አለው ብለን እንላለን እና እሱንም ብንነካው ደስ ይለኛል። ይህን ቃል አንበበው የመቶ አለቃው ታሪክ ማቴዎስ ምዕራፍ ስምንት ላይ ቁጥር አምስት ወደ ቅፍርሃኑ በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ፣ ጌታ ሆይ ብላቴና የሽባ ሆኖ እጅግ የተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ ፈውሰዋለሁ አለ። የመቶ አለቃው መልሶ ጌታ ሆይ በቤት የጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴና የሚፈወሳል አለ። ግን ይህንን ኤክስፕሬስ ሲያደርግ ሊል የፈለገውን ደግሞ ያብራራል። ቃል ብቻ ተናገር ሲል የሆነ የሚለው ነገር አለው። ቃል ዝም ብሎ አይነገርም፣ ግን ዝም ብለ መናገር ሳይሆን ከጀርባው የሚታጀብበት ነገር እንዳለ ይናገራል። እኔ ደግሞ ሌሎች ተገዢ ለሌሎች ተገዢ ነኝና ከእኔም በታች ጭፍራ አለኝ። አንዱን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል። ባሪያዬንም ይህን አድርግ ብለው ያደርጋል አለውና፣ ስልጣኑን እንደ ሪፍሌክሽን አቀረበው እዚህ ጋር። መቶ አለቃም ስለሆነና ጭፍራ አለኝ፣ እኔም ደግሞ አለቃ አለኝ፣ ባሪያዎቼንም አያዛለሁ ብሎ ይናገራል። በጣም የገረመኝ ነገር ከዚህ በኋላ ኢየሱስ ክርስቶስ የተናገረው ሁላችን እንደምናውቀው ኢየሱስ ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳን እንዲህ አለ ትልቅ እምነት አላገኘ። ይህ ትልቅ እምነት በስልጣን የተሞላ እምነት ነው። ስልጣን የሚያጀበው እምነት ነው። እስቲ ጥቂት አንዳንድ ደቂቃ እንናገር። መጽሐፍ አማኞች ባለስልጣን እንደሆኑ ይናገራል። እና ጠቅለላ አድርገን ስንገልጠው ስልጣን የሚገለጠው በቃል ነው። ለምሳሌ አረሳም የአባይ ኬዝ በጣም ሲሪየስ ነበር እና የቀድሞ ፕራይም ሚኒስተራችን ይገደባሉ ያንን ነገር ለማለት አውቶሪቲው ነበራቸው ከዛ የእሳቸውን ቃል ተከትለው ወዘሩ ሞጉረፍ ጀመረ። ስለዚህ ማንኛውንም ነገር ማንቀሳቀስ የምንችለው በቃል ነው። ስልጣን አለ። ስልጣናችንን በቃል እንገልጣለን። ቃላችን ደግሞ ነገሮችን ማንቀሳቀስና ማሰራት ሕዝቅኤል ምዕራፍ ሰላሳ ሰባት ላይ ነው ስናገርም ሳለ እንዲሆነ ይላል። ስለዚህ አውቶሪቲ ከቃል ጋር ነው አብሮ የሚሰራው። ወርድ የማያወጣ ቃል የማይናገር ስልጣን ወይም በቃል የማይገለጥ ስልጣን ስልጣን ልንለው አንችልም። ኢየሱስም ስልጣን ሰጥቻችኋለሁ ብሏል። አማኝ ስልጣኑን መዘንጋት የለበትም። ማስተት ልክ ነው። ቃል እኔም እሷን ለማጽናት ነው። የመቶ አለቃ አንዱ ና ብለው ይመጣል፣ ሂድ ብለው ይሄዳል አለ። በእነዚህ ነው በሁለቱ ያስቀመጣቸው ስልጣንን ማለት ነው። ስልጣን ናና ሂድ በቃ እና ሌሎች በህይወታችን ማንፈልጋቸውን ነገር ሂድ መምጣት ያለበትን የእግዚአብሔርን እውነት ደግሞ አይደል ና ማለት እንችላለን። ይሄ አውቶሪቲ ነው ማለት ነው። እና ናና ሂድ ቀላል አይደሉም። ፊደላቸው አነሱ እንጂ ስራቸው እጅግ ታላቅ ነው ለማለት፣ በጣም በጣም የሚገርም ውይይት ነው ያደረግነው። ለአራት ተከታታይ ሳምንት እንግዲህ የአንደበትን ኃይል በብዙ አቅጣጫ ነው አጠቃላይ። አንደበት ኢንጀነራል አንደበት ዝም ብሎ የሚናቅ አይደለም። ካፋችን የሚወጣው ቃል ነው ኃይል የሚባለው። ማንም ሰው ስለሚናገረው ነገር መጠንቀቅ አለበት ግን ለመጠንቀቅና አንደበታችንን ለመግራት ደግሞ ዳገ መወለድ ያስፈልግ። ከእግዚአብሔር መወለድ አለ። ከእግዚአብሔር የተወለደ ግን አንደበቱን መግራት ይችላል። አንደበቱን እንዴት ይግራ? የእግዚአብሔር ቃል በመሞላት ከንቱ ቃል እንዳይናገር እንዲጠነቀቅ፣ የእግዚአብሔር ቃል ጋር ጥሩ የሆነ ቁርኝት ሊኖረው ይገባል። የአንደበት ደግሞ ሲናገር የእምነት ቃል ይባላል። የእምነት ቃል የመፍጠር ነገሮችን የመቀየር ኃይል አለው። አምነን ስንናገር ይሆናል ጳውሎስ እንዳለ ያ ብቻ አይደለም ስልጣንን ያከለ ሆን የሚለው እና በጣም ልዩ ጊዜ ነበረን። ተከታታዮቻችን ለአራት ተከታታይ ሳምንት የአንደበት ኃይል ብለን የጀመርነው ውይይት ዛሬን እናጠናቀቃለን። እንደ ተባረካችሁ እርግጠኞች ነን። በስር ባለው አድራሻችን ልታገኙ ትችላላችሁ። እንወዳችኋለን። በሚቀጥለው ሌላ ሪስ ይዘን እንገናኛለን። ተባርካችኋል።